ዘመኑን ጥበብና ስልት ያልተከተለ ሐዋርያዊ ትልኮችንና አስተዳደራችንን ምዕመናንን አላረከም። ክፍተቱ የሚዲያ ቅልብ ከመሆንም አልፎ በጎቻችን በሌሎች እንዲዘረፉ ትልቅ በር እየከፈተ ነው ብፁዕ ወቅዱስ አቡነ ማትያስ የቅዱስነታቸው የቅዱስ ሲኖዶስ ምልዓተ ጉባኤ የመክፈቻ መልእክት ከዚህ እንደሚከተለው ይቀርባል። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ብፁዕ አቡነ ሳዊሮስ የመንበረ ፓትርያሪክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ ቆሮስ የቅዱስ ሲኖዶስ ዋና ጻፊ፣ ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት፣ በአጠቃላይ በዚህ ዓመታዊ ቅዱስ ጉባኤ የተገኛችሁ በሙሉ የጎደልብንን እየሞላ አገልግሎታችንን እያቀና ከዚህ ላደረሰን ይህንን ዓመታዊና ሐዋርያዊ ጉባኤያችንንም ለማካሄድም ለሰበሰበን ለአምላካችን ለእግዚአብሔር ምስጋና እናቀርባለን። ስለ አካሉ ማለትም ስለ ቤተ ክርስቲያኑ ስል በስጋይ በክርስቶስ መከራ የጎደለውን እፈጽማለሁ። ያለንበት ዓለም በሁሉም ነገር በጎድለቱ የሚታወቅ ነው። ጉድለት ባይኖርና ሁሉም የሞላለት ቢሆን ኖሮ ፍጥረት እርስ በርስ የሚተረማመስበት ሁኔታ አይኖርም ነበር፣ ወይም አሁን ባለበት ደረጃ የከፋ አይሆንም ነበር። እግዚአብሔር ሁሉንም አሟልተው መፍጠር ወይም መስጠት የሚችል ከሃሊ አምላክ ቢሆንም፣ እሱ ባወቀ ፍጥረትን ሁሉ ጉድለት ያለበት አድርጎ ፈጥሮታል። በዚህም ምክንያት እያንዳንዱ ጉድለቱን ለመሙላት በሚያደርገው ፍትጊያ እየተጋጨ እርስ በርስ ሊ ሲተረማመስ ማየቱ የተለመደ ነው። መድራዊቷ ቤተ ክርስቲያንም በጎዶሎ ዓለም እስካለች ድረስ ከሚመጣው ፈተና አታመልጥም። ይህም በመሆኑ ቅዱስ ጳውሎስ ለቁላስያስ ሰዎች የጎደሎ እንፈጽማለሁ በማለት ሲጽፍ እናስተውላለን። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት በጎዶሎ ዓለም የምትኖር ቤተ ክርስቲያን ጉድለቷን ለመሙላት ብዙ መሥዋዕትነት ትከፍላለች። ቤተ ክርስቲያንን ለቀጣዩ ትውልድ መሸጋገሪያና የጎደለባትን ለመሙላት ስትል ከቅዱሳን ሐዋርያት አንስቶ እስካለንበት ዘመን ድረስ ብዙና የብዙ ብዙ አበው ካህናትን ሊቃውንትንና ምእመናንን ከደም ጠብታ እስከ ቁስጡታ አገብራለች። አሁን በምድር ላይ ያለችው ቤተ ክርስቲያን የዚህ ሁሉ ውጤት ናት። ቤተ ክርስቲያን እንደሌላው ጊዜ ሁሉ ዛሬም የጎደለባት ብዙ ነገር አለ። በተቻለ መጠን እርሱን ለማሟላት መጣርና በተሻለ ሁኔታ ወደፊት ማሻገር ደግሞ የዚህ ጉባኤ ተቀዳሚ ተግባር ነው። በዚህ ረገድ ይህ ጉባኤ ብቻውን አይደለም። በብዙ ሚሊዮኖች የሚቆጠሩ የእግዚአብሔር ልጆች ድምፁን ለመስማት ከዙሪያ ሆኖ በጉጉት ይጠብቃሉ። እነኚህ የእግዚአብሔር ልጆች ለመስማት ብቻ ሳይሆን ድምፁን ሰምተው ለመታዘዝም እየተዘጋጁ ናቸው። ከሁሉ በላይ ደግሞ ሁለትም ሶስትም ሆናችሁ በስሜ በተሰባሰባችሁበት እኔ በመካከላችሁ ይገኛለሁ ባለ በማለት ጉባኤውን የመሰረተው አምላክ ከዚህ ጉባኤ መካከል አለ። በመሆኑም ይህ ጉባኤ የተወሰነ አባቶች ብቻ ሳይሆን ብዙ ሰማያውያን፣ ምድራውያን ባለድርሻ ያሉበት መንፈስ ቅዱስም በመንፈስ የሚመራው እንደሆነ የማይታበል ነው። ከዚህ አንጻር ጉባኤው በምድር ያለችውን የእግዚአብሔር መንግስት በበላይነት የሚመራ ነውና ያለበት ኃላፊነት ከባድና እጅግ የላቀ ነው። ጉባኤው ኃላፊነቱን በአግባቡ ሲወጣ የሚሰጠው ሽልማት ታላቅ እንደሆነ ሁሉ ኃላፊነቱን በትክክል ካልተወጣ ደግሞ ተጠያቂነቱ በዚያው ልክ ከባድ ነው። ብዙ ከተሰጠው ብዙ ይፈለጋል ተብሏልና። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ እኛ በአገልግሎትና በመሪነት በምንገኝበት በዚህ ዘመን ቤተክርስቲያን የጎደሉባት ነገሮች ብዙ ናቸው። ከሁሉ በላይ በውስጣችን የአንድነት ጉድለት በስፋት ይታያል። ለተሰየምንለት መለኮታዊ ተልእኮ አንድ ሀሳብ፣ አንድ ቃል፣ አንድ ልብ ሆነን መሰለፍ ያለመቻል ክፍተት እየተንጸባረቀ ነው። የዘመኑን ጥበብና ስልት ያልተከተለ ሐዋርያዊ ተልእኳችንና አስተዳደራችንን ምእመናንን አላረካም። ክፍተቱ የሚዲያ ቀለብ ከመሆኑም አልፎ በጎቻችን በሌሎች እንዲዘረፉ ትልቅ በር እየከፈተ ነው። በእነዚህ አበይት ጉዳዮችና በመሳሰሉት ጉድለቶቻችን ላይ ፈጣን፣ ቆራጥና አዋጭ የሆነ ስራ ካልሰራን ለወደፊት የቤተ ክርስቲያንን ህልውና ጥያቄ ውስጥ መክተቱ አይቀሬ ነው። ብፅዋን፣ አበው ውሊቃ ንጳጳሳት የቅዱስ ሲኖዶስ አባላት፣ ቤተ ክርስትያናችን በተጠቀሱት ችግሮች ተከባባለችበት ሁኔታ የሀገራችን ሰላም መቀዛቀዝ ደግሞ ሌላው ተጨማሪ ጉድለትን እያስከተለብን ነው። አሜናያን የመንፈስና የስነልቦና ልቦና ሰላም ከማጣታቸውም በላይ አካላቸው ለሞትና ለጉዳት፣ ሀብታቸው ለዝርፊያና ለውድመት እየተዳረገ ነው። ይህም ሆኖ ፍትህን እያገኙ አደለም። አብያተ ክርስቲያናትም በምእመናን ፍልሰት እየተዘጉም እየተቃጠሉም ነው። ከዚህም ሌላ የሌለን ነገር እንዳለ አስመስሎ ከየአቅጣጫው የሚወረወሩ የባዕዳን ስም የማጥፋት ዘመቻ የቤተ ክርስቲያኗን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደት ተደርሷል። በቤተ ክርስቲያናችን ሉና ላይ በዓላማ የተነሱ አካላት የላኳቸው እንዳሉ በሚመስል መልኩ በስመት ተአድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ነዋያ ቅዱሳትና ልብሰ ተክህኖ መዝሙርና ስርዓት አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተዳፈረ ይገኛል። ይህ አላስፈላጊ ተግባር የሀገሪቱን ዜጎች በእኩልነት የሚያስተዳድረውን ህገ መንግሥት በቀጥታ የሚጻረር ድርጊት ነው። ሆኖም በህግ የሚጠይቅና የሚያስቆም አካል አልተገኘም።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 ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታል። በመሆኑም ይህ የእርስ በርስ ግጭት ቆሙ ችግሮች በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግም ይገባል። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት፣ ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል